በሰዓታችን መከኗል ዘጠኝ ሰዓት። አዎ ዘጠኝ ሰዓት እንደውም አልኳት ዘጠኝ ሰዓት ክብለው ነው ማለት። እና እንዴት ናችሁ ደህና ናችሁ አላችሁ? ዋው ዛሬ ሰዓት ሄደ እንዴ! እየገባችሁ ነው። እያበደ ነው። እንዴት ናችሁ? ደና ናችሁ? ኔትወርክ ይዞኛል በሰሬ። እንኳን ደና መጣችሁ ቤተሰቦች። መሀመድ ሙሐመድ እንዴት ነ ወልካም ሲከት እና ቤተሰቦች እየገባችሁ እንኳን ደህና መጣችሁ፣ ወልካም ብልናል። እንኳን እንደህና መጣችሁ ይሰማል። ላይክ እያደረጋችሁ

እና ቤተሰቦች እየገባችሁ ገባ ገባ ብለው እንኳን ደህና ቤተሰቦች እየገባችሁ እንዴት ናችሁ? እንዴት ዋላችሁ? እግዚአብሔር ይመስገን እኛ ደህና ነው። እንዴት ናችሁ? ደህና ናችሁ? እንኳን ደህና መጣችሁ። የምትሰሙ ቤተሰቦች ገባ ገባ በሉ። ቡና ጠጣ ዛሬ አንድ ነው። አንድ አንድ እና እየገባች ላይክ አርጉ ቤተሰብ ላይክ አርጉ ብሎ ቡና ጠጣ ብለ ምን አንድ ደግሞ ፈልጊ ላብጣልሽ ገባ ገበያላችሁ ጠጣልሽ ማለት ነው። ላይክ እያረጋችሁ ምርጦች እየ ላይክ አርጉ። እንኳን ደህና መጣችሁ ብለን ነው። ለማመቹ ቆይታችሁ እንዴት ነው? ምን ጠጣ ቡና ገባ ገባ እያላችሁ ጻፉ ክስር ገባመገባመ ላይክ ያደረጋችሁ ላይክ ማነው እየተደበቀችሁ እየተደበቀችሁ አልተደበቅንም ጠጋቤ አልተደበቅንም ምን ማለት ነው የተደበቃችሁ የተደበቅንም አንታይም እንዴ ጠጋቤ ነው ጠጋቤን ለምን ተደበቃቸው? ለምን ለምን ለምን እንደደበቀ ቡና ይፈላ ነው። ምናልባት አልባት አልተመቸም፣ እንደዛ ነው ባለው። አህ ተመቸም፣ እንደዚህ አሁን። እስቲ ካሜራውን ጠጋ ማድረግ እንችላለን? ጥዬው ነበር። እሺ አይገርምሽም? አሁንስ አንታይም? እንታያለን ብዬ አስባለሁ። እና እየገባችሁ ከማጋባ በቤተሰቦች እንኳን ደና መጣችሁ። እና እንደዛ ነው ቡና ጠጣ። እኔም ወሰን የኔም ወሰን የት ሀገር ልጅ ናችሁ? ኢትዮጵያ፣ ኢትዮጵያ፣ ኢትዮጵያ እንደዛ ልባለው እ ኢትዮጵያ ይመስለኛል። እንግዲህ ያለ ነው ሳሚ ኢትዮጵያ ነው። ሃሎ ሃሎ፣ ሃይ ሃይ። ዲስ ናችሁ ተናማችሁ ካንደለ መጣችሁ እና የት ሀገር ልጆች ናችሁ ነው? አሰላና ና አሰላ እንኳን ደህና መጣችሁ። ደህና ናችሁ? ቡና ጠጣት። ዛሬ እኮ አንድ ናት፣ አንድ ነው ዛሬ። ቤተሰብ አውሪኝ ፀሐይ ነው። ተደበቀችው። አልተደበቅንም። ኧረ ለምን እንደበቃለን? ስላልተመቸው።